ነው ንሾት፣ ቆይ። አዎ፣ ሊድ እሺ፣ በቃ ሊድ ካለሽ። ቅድም እኮ ስፒድ ገፍቶ ራይ ብታይ፣ ተዘርሬ ነበር። እንዴ ለምን? አይ፣ እሱ ሳይ ነው በእርግጥ። ቆይ፣ ጎዳሽ እንዴ? አረምንም ምንም አሉ። እንኮ ብታይ፣ እሱ ራሱ እንዴት እንደደነገጠ እንዴ። አረ፣ በእናትሽ፣ አንቺ ራሱሽን ጠብቂ። ያው በር ላይ እኮ ነው፣ እኔ ስወጣ እሱ ደግሞ ሲገባ። አዎ፣ በእናትሽ፣ ቅድም ኪችን ራሱ እኮ ተደናብሮ ነው የወጣው። አዎ፣ ብታይ፣ በጣም ደንግጧል። የጓደኛ ይናታማ ነው አለ እንደዛ ሲለኝ ነበር። ግን እውነት ጓደኝነታቸው ደስ ይላል፣ እንደዚህ መተሳሰባቸው፣ መቻቻላቸው። ስማ በችግሮች ጊዜ አብሮሽ የሚኖር ሰው ሲኖር ደስ ይላል። በጣም እንጂ እኔ የሚሄዱ ነበረች ግን ና ያደረጋለሁ ተራራቅን። ጓደኝነት እኮ በቅርበትና በርቀት አይደለም የሚለከው በልብ ነው። ስማ አሁን ምክሩ እዚህ ከፋኝ፣ እደውልላታለሁ። አታስቢ ደግሞ ትመጣለች። ውይ በእናትሽ ትምጣ፣ በጣም ናፍቃኛለች። እስከዛ ደግሞ እኛም አለን። ምንም ቢሆን ከጎንሽ ነን። ውይ በጣም ነው ማመሰግነው። እውነት ምንም ማለት አይደለም። አንቺ ነው የመሰለሽ ጓደኛ አግኝተን። እንዴ አረታይ እንዲሞቀኝማ አታርጊ። በደንብ ይሙቅሽ። እና ሻወር ትወስጃለሽ እሺ? በቃ እናሸኝኝ። እንዴ ቤትሽ ድረስ ባደርስሽ። ስታሪ እስማ ደስ ይለኛል። እሺ ቁልፍ ላምጣ። በቃ በር ላይ ከዓለምዬ ጋር ሁሉም ነገር ስታወሩ ሰምቻቸዋለሁ። ንገሪኝ ጋሼ። እኔ ምንም የማውቀው ነገር የለም። እንዴ ቆይ ሰኒ ጠፋች አልጠፋች ምን አገባኝ። ሰኒ ሕፃን ልጅ አይደለችም። ዝም ብላ ከመሬት ተነስታ አጠፋ። እሺ ጠፋች፣ እሱ ወጣናት እንዴ ዝም ብዬ እኔ አንስቼ የምደብቃት። የምታውቂው ነገር ካለ ንገሪኝ እያልኩሽ እኮ። እኔ ምንም የማውቀው ነገር የለም። ሲጀመር አታምነኝ። ከዓለምዬ ውጭ ማንም ሰው ስለማያምነኝ ዝም ብሎ ይሻላል። እንዴ ቅዱሴ

ቀ አቀአገ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። ጽናት ድራማ እንደ ቀጠለ ነው። ኔና ገጠር ሄዳ እንግዲህ ጥሩ ጥሩ ጓደኞችን አፍርታለች። እንደውም እንዲሁም መፍትሄ አፈላላጊ ሆናለች። የታገቱትን የነ ጽናትን ከብቶች እሷ በሰራችው ሚሽን እንዲገኙ አድርጋለች። ኪራም ገጠሩን ተላምዶታል። ጽናትና ኪራ አሁን ላይ ጥሩ የሆነ ግንኙነት አላቸው። በጣም ደስተኛ ናቸው። ከከተማው ይልቅ የገጠሩን ጥሩ ንፋስ እየተቀበሉ ፍቅራቸውን እያጣጣሙ ነው። ነገር ግን ያው በመሃል ብዙ መሰናክሎች እንዳሉ ቢሆኑም፣ ኒናም ብትሆን ከተማ ሆና ከስፒድ ጋር ከምትጨቃጨቅ እዛው ሰላም ያለበትን ሕይወት እየኖረች ነው። ያው የኒና ባህሪ የሚታወቅ ነው። ነገር ግን ጥሩ ጓደኛም አግኝታለች። ዛሬ ደግሞ ተለክፌ ያለው እያለች እየጋወጠችው ነው። በሌላ በኩል ሰኒ እንደታገተች ነው። የሰኒት ከውጭ መታቷን አላገኘቻትም። እናም በጣም ተጨንቃ ከአንዱ ቦታ አንዱ ቦታ እየሄደችቷን እየፈለገቻት ነው። ነገር ግን ማንም ሰው ሊረዳት አልቻለም። ምክንያቱም ሁሉም እንደ መጥፎ ባህሪ ስለሚያስቧት እሷ የእውነት እህቷ ጠፍታባት ሳትሆን መጥፎ ባህሪዋ እንደሆነ አድርገው እየሳሏት ነው። እሷ ግን በጣም ተጨንቃለች። ጭንቀቷ ደግሞ ልክ ነው። ምክንያቱም ሰኒ ታግታለች። ሰኒ የታገተችውም ስለ ጓደኞቿ ስትል የምትከፍለው መስዋዕትነት ምክንያት ነው። ምክንያቱም ስፒድን ልታጋልጠው ስላለች እሱን ያገታት። ይሄን ሁሉ ጉድ ማንም የሚያውቀው የለም። ሁሉም ሰው የሚፈርዱት በሰኒሄት ነው። የሰኒሄት በጣም ተጨናንቃለች። ነገር ግን አጅሬ ስፒድ ደግሞ ነገሮችን ወደ ሌላ አቅጣጫ ዞሯቸዋል። ምክንያቱም ጽዮን ጋር ደውላ ስታወራ ሰምቻታለሁ ስላላቸው ሁሉም ሰዎች ትኩረታቸውን ጽዮን ላይ አድርገዋል። ነገር ግን ጽዮን የምትባለች ሰኒ እገታ ውስጥ በፍጹም የለችም። እናም ሁሉም ሰው ስፒድን ሰምቶ ጽዮንን እያናዘዟት ነው። ጽዮን፣ አዎ ተንኮለኛ ናት፣ ብዙ ነገር ነው የምታስበው። ነገር ግን በሰኒ እገታ ውስጥ በፍጹም እጁ የለበትም። እናም ናሁምም ፈልጎ አናገራት፣ ግን ጽዮን በፍጹም ምንም እንደማታውቅ ነገረችው። ይሄም ደግሞ እውነት ነው፣ ምንም ነገር አታውቅም። ሰኒ እንደምንም ያገታትን ልጅ አታላ ለማምለጥ ሞክራ ነበር። ነገር ግን በፍጹም ማምለጥ አልቻለችም። ምክንያቱም ያገታት ልጅ እያዘነላት ውሃ እንዲሰጣት እንዲፈታት ጠይቀው እሽ ቢላትም ነገር ግን በፍጹም ልታመልጡ አልቻለችም። ስፒድም እሷን ካገተ በኋላ እቤት ሄዶ እንዳይነቃበት የተለያዩ ዘዴዎችን እየፈጠረ ትኩረቱን ወደ ሌላ መንገድ እያደረገ ነው። ሰኒ እገታ ውስጥ ነች። የሰኒ እህት ደግሞ በጣም ተጨናንቃለች። መልካሙና ጥሩ አመለካከት ያለው ቅዱስም እንደ ስሙ የተቀደሰ ምንም ማድረግ ባይችል እንኳን በጥሩ አስተሳሰብና አመለካከት የሰኒን እህት ያናግራታል። ናቲ ደግሞ የኒና ጓደኛ ቀዥ ባህራው እሱ በእንደዚህ አይነት ጭንቀት ውስጥ ሆና እንኳን ራሱ ስለ እሷና ስለ እሷ ብቻ ነው የሚያስበው። በእርግጥ ሁሉም ሰው እንደተፈጥሮ ተፈጥሮ የተለያየ ነው። ነገር ግን የናትና የኒና ደግሞ አፈጣጠር የሚያስጠላ ነው። ምክንያቱም ሰው በችግር ጊዜ እንኳን ሰው መሆን አለበት። ሁል ጊዜም አንድ አይነት ባህሪ ያስጠላል። ቢያንስ እንኳን ኒና ትሻላለች። ምክንያቱም ነገሮችን፣ ችግሮችን እንኳን ለመፍታት መፍትሄ ታፈላልጋለች። ናቲ ግን ለራሱም ለሰውም የማይሆን ዝም ብሎ የተቀመጠ ሰው ብቻ ነው። እናም ውድ ቤተሰቦቼ ይህናሁም እናትና አባት አሁን ላይ ቅሬታ ላይ ናቸው። ምክንያቱም ይህናሁም እናት ሁልጊዜም መጥፎ ነገርን እያሴረች ስላስቸገረችው አሁን ላይ ምን ማድረግ እንዳለበት ግራ ገብቶት ዝም ብሏል። ዝምታው ደግሞ እሷን አስፈርቷታል። እና ቤተሰቦች የዛሬው ጽናት ድራማ ይህን ይመስል ነበር በከፊል በቀጣይ በአዲስ ቪዲዮ በአዲስ ትዕይንት ተመልሰን እስከምንገናኝ ድረስ መልካም ሁሉ እየተመኘ ሁላችሁ ቻናሌን ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ ሀሳብ አስተያየታችሁን በኮሜንት ጻፉልኝ በሚቀጥለው ፓርት በአዲስ ትዕይንትና በአዲስ ምዕራፍ ተመልሰን እንገናኛለን